ደሙላችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ የሰባት ሰዓቱን ዜና ይዘን ቀርበናል። በመጀመሪያም አርዕስተ ዜና፣ በአፋር ክልል የተከሰተው ድርቅን ተከትሎ በመንግስትና በህብረተሰቡ የሚደረገው ድጋፍ ተጠናክሮ መቀጠል እንዳለበት ተገለጸም የፓሪሱ የአየር ንብረት ለውጥ ጉባኤ የዓለም ሙቀት መጠንን ከ2 ዲግሪ ሴልሺስ በታች ለማውረድ በሚያስችል ረቂቅ ሰነድ ላይ ከስምምነት ደረሰም። አብራችሁ እንድትቆዩ እንጋብዛለን። የሰዓቱ ዜና ማቀርብላቸው ተመስገን በየነ ነኝ። ድርቅን የሚቋቋም ኢኮኖሚ ለመገንባት ለተፈጥሮ ሀብት ልማት ትኩረት ሰጥቶ መስራት እንደሚገባ የሕዝብ ተወካዮች ምክር ቤት አባላት አስገነዘቡ። የሕዝብ ተወካዮች ምክር ቤት አባላት በትግራይ ክልል እንደርታ ወረዳ በድርቅ በተጎዱ አካባቢዎች የመስክ ምልከታ አካሂደዋል። ዝርዝሩን የምታቀርበው ሜሮን መዛ ናት። ሰኔ 14 ዝናብ መታ ወሙር ጠፋ የዘራ ነው ሳይበቅል ስምስት በቶት

እነዚህ አርሶ አደሮች በትግራይ ክልል እንደርታ ወረዳ የሚኖሩ ናቸው። በ27 28 የመኸር ወቅት ባጋጠመው ድርቅ ምክንያት ምርት ባለማግኘታቸው የመንግስትን እርዳታ ለመጠበቅ ተገደዋል። በትግራይ ክልል በድርቅ በተጠቁ አካባቢዎች ላይ የመስክ ምልከታ እያካሄዱ ያሉት የህዝብ ተወካዮች ምክር ቤት አባላትም በእንደርታ ወረዳ ጉብኝት አድርገዋል። በአጠቃላይ ድርቁ ስፋት ያለው ነው። ነገር ግን በተደራጀ መንገድ ድርቁን ለመከላከል የሚያደርጉት ጥረት እንዳለ ለመታዘብ ሞክረናል። ከውሃ አንጻር አሁንም ያው ሰፋ ያለ ችግር የሚታየው ውሃ ላይ ነው። ክልሉ ሁለት ቦቴ መድበዋል። ወደ አርባ ሁለት ፖንዶች አካባቢ ቆፍሮ አዘጋጅተዋል። ስምንት ኩሬዎችም አዘጋጅተዋል። አሁንም ያው የጉድጓድ የመቆፈር ስራው ቀጥሎበት ነው ያለ። በእንደርታ ወረዳ ከሚገኙ አስራ ሰባት ቀበሌዎች አስራ ሁለቱ ክፉኛ በድርቅ እንደተጠቁ የገለጹት የወረዳው ግብርናና ገጠር ልማት ጽሕፈት ቤት ኃላፊ አቶ ጸጋይ ገብረ ተክሌ በድርቁ ሳቢያ በሰውና በእንስሳት ጉዳት እንዳይደርስ የተለያዩ ስራዎች እየተካሄዱ ነው ብለዋል። ሰውን እንስሳን በህይወቱ እንዳያጣ ትልቅ ክትትል እየተደረገ ያለው በዚሁም አኳያ የከብቶች ያለው ድርቆሽ በማሰባሰብና ያለውን እጥረት ደግሞ በማፈላለግ ስለዚህ እየሰራ ነው ያለን። በበሽታ እንዳይጠቁም አስቀድመን ክትባት እየሰጠን ነው ያለን። እስካሁን በድርቁ ምክንያት የሞተን ከብትና እንስሳ ሰውም የለም። በወረዳው የተፈጥሮ ሀብት ልማት ስራዎች በተካሄዱባቸው አካባቢዎች የድርቁ ሁኔታ የተሻለ መሆኑን ተገንዝበናል ያሉት የሕዝብ ተወካዮች ምክር ቤት አባላቱም በቀጣይ ድርቅን የሚቋቋም ኢኮኖሚ ለመገንባት ለመስኖ ልማትና ለተፈጥሮ ሀብት ጥበቃ ትኩረት እንዲሰጥ አሳስቦ፣ በአጠቃላይ እስካሁን በተሰራው ስራ ሕብረተሰቡ ምርታማነቱ እያረጋገጠ መምጣቱ ያረጋገጥ ነው ነገር አለ። ለዚህም የተሻለ ባመረቱ አካባቢዎች ድርቁን ተቋቁመውታል ብሎ መውሰድ ይቻላል። በተለይም ካሏቸው አስራ ሰባት ቀበሌ አምስቶቹ ድርቁን ተቋቁመዋል። በዘለቄታም ለከብቶቻቸውም ለራሳቸውም የሚሆን መኖም የሚመገቡትን ምግብ ችግር ውስጥ አልወደቁም። ይሄ በአርሶ አደሮቹ መካከል ያለውን የምርታማነት ልዩነት ነው የሚያሳየው። ስለዚህ በዚህ አካባቢ ይህን እየተቋቋሙ ያለበት ሁኔታ ነው ያለው። በሌሎች ግን ያው ድጋፍ የሚያስፈልጋቸው ቢሆንም እርስ በርስ የሚያደርጉትን መተጋገዝ እንዳለ ነው እየተመለከት ነው ይህ በእንዲህ እንዳለ በአፋር ክልል ሚሌ ወረዳ የተከሰተው ድርቅ አስከፊ ጉዳት እንዳያስከትል በመንግስትና በህብረተሰቡ የሚደረገው ድጋፍ ተጠናክሮ መቀጠል እንዳለበት የህዝብ ተወካዮች ምክር ቤት አባላት ገለጹ። ነዋሪዎቹ በበኩላቸው ድርቁ ያደረሰው ጉዳት ከባድ ሲሆን የመንግስት ድጋፍም አልተለየንም ብለዋል። ለተጨማሪው ጌቱ ላቀው። የህዝብ ተወካዮች ምክር ቤት አባላት በአፋር ክልል ሚሌ ወረዳ በድርቅ የተጐዱ ቀበሌዎችን ሁኔታ አቃኝተዋል። በወረዳው የበከሪ ዳርና ቢሌ ዳራ ቀበሌ ነዋሪዎች ከህዝብ ተወካዮች ምክር ቤት አባላት ጋር ባደረጉት ውይይት ድርቁ በ እንስሳ ዎቻቸው ላይ ጉዳት ቢያደርስም የመንግስት እርዳታ እንዳልተለያቸው ገልጸዋል። ያው እርዳታው የሚወጣው ትንሽ ኪሎችን እየተረዳን በዛው ያለን ፍየሎችን በገበያ እየወሰን በዛው እየተረዳ ነው ያለ። በጣም ተጎድተናል። ድርቅ በፊት ነበረ ግን ከበፊቱ ሁለት ሺ ሰባት ላይ የተከሰተ ድርቅ በጣም ተጎዳን። መንግስት ደግሞ አሁን ለምሳሌ የቤት እንስሳ እንትን መድኃኒት አሁን ተፈልገው ተታይቆ ነበረ መድኃኒቱ ተሰጥቶልናል። አሁን አገኘ ክርብ ጊዜ ነው ያገኘ ነው። የህዝብ ተወካዮች ምክር ቤት አባላት በወረዳው በሁለት ቀበሌዎች ባደረጉት ቅኝት የህብረተሰቡና የመንግስት ጥረት መልካም መሆኑን አይተናል ብለዋል። መንግስት ከመንግስት በኩል የሚያደርጉ የሚያገኙት እርዳታ ነበር በአነስተኛ ነው እንጂ እርዳታ እያገኘን ነው በመጠኑ ቢሆን የተጎዱ ሰዎችን የምናደረስበት ሁኔታ እየተፈጠረ ነው። ወደ ሰው የመጣ ሰው ላይ የደረሰ ችግር እስካሁን እስከ ሞት የመጣ ነገር የለም። ከመንግስት በኩል አስፈላጊው የሆነ እርዳታ እየደረሳቸው እንደሆነ ነው። አስፈላጊ የሆነ እገዛ እየተደረገላቸው ነው። በተጨማሪ ደግሞ የእነሱም እርስ በርስ መተጋገዝና መረዳዳት የበለጠ ጥሩ እንደሆነና ይሄ እንዲበረታታ ነው እያስገነዘብን ያለ ነው። ትንሽ ሳሮችም እየበቀሉ እንደሆነ፣ እንስሶችም እያገገሙ እንደሆነ፣ ትንሽ ከብቶችም ወተት እየሰጡ እንደሆነ ነው ያየ ነው። እና ያለፈው ያለፈው ድርቅ እያለ ነው አሁን ህዝቡ እያወራ ያለው ያለፈው ድርቅ እያለ ነው እያወራ ያለው። እና ጥሩ መሻሻሎች አሉ የምክር ቤቱ አባላት በወረዳው በነበራቸው የመስክ ምልከታ ቢስተካከሉ መልካም ነው ያሉትንም ተግባር ለወረዳው አመራር አቅርበዋል። ጤና ኬላና ጤና ጣቢያ ላይ ያሉ ባለሙያዎች ዝግጁነት፣ የተቋማት አገልግሎት አሰጣጥ አሁንም ትኩረት ተሰጥቶት መያዝ ያለበት ስራ ነው የሚል እምነት አለ። የተለያዩ የውሃ ወለድ በሽታዎች እየተዳረጉ ያሉበት ሁኔታ አለ። በተጨባጭም እነሱ የሚናገሩት በጣም በከፋ ሁኔታ ነው። ስለዚህ እነዚህ የህብረተሰብ ክፍሎች እንዴት ነው ንጹህ ውሃ መጠጥ የሚያገኙበት ሁኔታ የሚለውን አመራሩ መምከር፣ አቅጣጫ ማስቀመጥ ይኖርበታል የሚል እምነት አለን። ውሃ የሚገኝ ከሆነ ይሄ ውሃ ለሰው ለእንስሳትም ከምንገለገል ይልቅ ሌላ አማራጭ ካለ ለምን መንግስት አይደግፈንም አይነት ጥያቄም አላቸው። የወረዳው አስተዳዳሪ አቶ ቢላይ አህመድ የተነሱትን ችግሮች በየደረጃው ለመፍታት እንደሚሰሩ አረጋግጠዋል። ጸረ ልማት ኃይሎች የክልሎችን ልማት ለማደናቀፍ እያደረጉ ያሉት ፍን እንቅስቃሴ እንደሚቃወሙት የሻሸመኔና የፊንፊኔ ዙሪያ ኦሮሚያ ልዩ ዞን በረክ ወረዳ ነዋሪዎች አስታወቁ። በከተሞቹ የልማትና የሰላም ጉባኤ ተካሂዷል። ከሻሸመኔ ከተማና ከበረክ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤቶች ዘገባዎቹ ተልከውልናል። የሚያቀርበው ሙባረክ መሀመድ ነው። የሻሸመኔ ከተማ የሃይማኖት አባቶች የሀገር ሽማግሌዎችና መንግሥት ሠራተኞች ሰሞኑን በኦሮሚያ ክልል የጸረ ሰላም ኃይሎች የክልሉን እድገት፣ ሰላምና ልማት ለማደናቀፍ እያደረጉ ያሉትን ድርጊት አውግዘዋል። አሁን እያየን ያለው ልማትና እድገት የማይፈልጉ አካላት ወጣቶችን ወደ አላስፈላጊ እንቅስቃሴዎች እያስገቡ ነው። ይህንን አጥብቀን እንቃወማለን። አገሪቷ እድገቱ አንዱ ከአንዱ ጋር ያገናኛል። እንኳን አዲስ አበባ ከተለያዩ እንትኖች እንትሮች ከጎረቤቶች እየተቀናኛ አይደለም። በአሁኑ ሰዓት ወደ ሱዳን ወደ ሶማሊያ ወደ ኬንያ፣ ጋና ብዙ ወደ አፍሪካ ውስጥ ማለት ግንኙነታችን ይቀጥላል እና እድገቱ ያገናኛል። የሻሸመኔ ከተማ ከንቲባ አቶ ጀማል ከዲር ህብረተሰቡ የጸረ ሰላም ኃይሎች እያካሄዱ ያሉትን እንቅስቃሴ በመከላከል ረገድ አጥብቆ መስራት እንዳለበት ተናግረዋል። የኦሮሚያ ከተሞች የማሻሻያ አዋጅ ተብሎ ይወጣል። የኦሮሚያ ከተሞች አብሮ ተያይዞ እንዴት ማደግ እንደሚችሉ፣ ገቢያቸውን ለራሳቸው መጠቀም እንደሚችሉ፣ ከሌሎች ከነሱ ጋር የሚቀራረቡ ጎረቤት አጎራባች ከሆኑ ትናንሽ ከተሞችን ይዞ እንዴት ማውጣት እንደሚችሉ፣ ይህን በሚመለከት አዋጁ የተሻሻሉ ቀደም ሲል የነበረው አዋጅ ነው የተሻሻሉ ማሻሻ የተደረገበት እንጂ አዋጅ አለ። እነዚህን ሁለቱ የማይገናኙ ነገሮችን ይሄ አዋጅ ያወጣበት፣ ቀደም ሲል የተባለውን የቅንጅት ፕላን ተብለው የተቀመጠውን ነገር መሰረት ለማጣን ለማመቻቸት ብሎ ነው የክልሉ መንግስት ይህን ነገር ያወጣው ይህን አዋጅ ያወጣው ብለው እነዚህ አፍራሽ ኃይሎች አንግቦ እየተንቀሳቀሱ ያሉት ማለት ነው። በተመሳሳይ ዜናም የፊንፊኔ ዙሪያ ኦሮሚያ ልዩ ዞን የበራ ወረዳ ነዋሪዎች የጸረ ሰላም ኃይሎችን እያደረጉ ያሉትን ድርጊት አውግዘዋል። ሰሞኑም በክልሉ አንዳንድ ትምህርት ተቋማት የተፈጸመው የጸረ ሰላም ኃይሎች ሁከት የኦሮሞ ሕዝብን የማይወክል መሆኑንም ነዋሪዎቹ ገልጸዋል። የፊንፊኔ ዙሪያ ኦሮሚያ ልዩ ዞን የኦህዴድ ጽፈት ቤት ኃላፊ አቶ ሀብቶን በቀለ በውይይቱ ላይ እንደተናገሩት የጸረ ሰላም ኃይሎቹ የአዲስ አበባንና የፊንፊኔ ዙሪያን የተቀናጀ የጋራ ልማት ፕላንን ተገን በማድረግ ድብቅ የፖለቲካ አጀንዳቸውን ለማሳካት እየተንቀሳቀሱ ነው ብለዋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምፅ በቀጥታ የተላለፈ ያለው የዕለቱ የሰባት ሰዓት ዜና እንደቀጠለ ነው። ተቀማጭነቱ እንግሊዝ ሀገር የሆነውና በበጎ ፈቃደኛ ኢትዮጵያውያን የተቋቋመው የዓለም አቀፍ የእውቀት ልውውጥ ጥምረት አምስተኛውን ዓለም አቀፍ ኮንፈረንስና ወርክሾፕ በኢትዮጵያ ሊያካሄድ ነው። ኮንፈረንሱ በተለያዩ የዓለም ሀገራት ያሉ ኢትዮጵያውያን ምሁራን ሀገሪቱ ውስጥ ከሚገኙ ሙራን ጋር የትምህርትና የዳበረ የቴክኖሎጂ ተቋማት የልምድ ልውውጥ እንዲያደርጉም እድል ይፈጥራል። የጥምረቱ መስራች አባል ዶክተር ተዋበች ቢሻው ኮንፈረንሱ ሀገሪቱ ለያዘችው የእድገት ፋይዳው ትልቅ እንደሚሆንም ተናግረዋል። የጅማ ዩኒቨርሲቲ የቢዝነስና ዴቨሎፕመንት ምክትል ፕሬዚዳንት የሆኑት አቶ ኮራጦሹኔ ደግሞ ዲያስፖራው በሀገሪቱ የትምህርት ዘርፍ ላይ ትልቅ አሻራ ሊያሳርፍ የሚችልበት አጋጣሚ ይሆናል ሲሉ ተናግሯል። በኮንፈረንሱ ከተለያዩ ሀገራት የሚመጡ ከ50 በላይ ኢትዮጵያውያን ምሁራን፣ እንደዚሁም ከተለያዩ የአፍሪካ የአውሮፓና የሰሜን አሜሪካ ሀገራት የሚመጡ ታዋቂ የትምህርትና የምርምር ባለሙያዎች ይሳተፋሉ ተብሎ እንደሚጠበቅ ነው። ሪፖርተራችን ዳዊት ጣሰው የዘገበው። የኢትዮ ዴንማርክ የሁለትዮሽ ግንኙነት በሁሉም መስክ ሊጠናከር እንደሚገባ በኢትዮጵያ የዴንማርክ አምባሳደር ገለጹ። ኢትዮጵያ በምስራቅ አፍሪካ ሰላምና መረጋጋትን ለማስፈን እየተጫወተች ያለውን ሚና በዴንማርክ መንግስት ዘንድ አድናቆትን አግኝቷል ብለዋል። አምባሳደሩ ለኢትዮጵያ ዜና አገልግሎት ዘገባ። ዳንኤል ብዙ አየው ኢትዮጵያና ዴንማርክ በአህጉራዊና ዓለም አቀፋዊ የጋራ ጉዳዮች ዙሪያ ረጅም ጊዜ ያስቆጠረ ስትራቴጂካዊ ግንኙነት አላቸው። በኢትዮጵያ የዴንማርክ አምባሳደር ሙቲ ታክሰን እንደሚሉት ይህንን የሀገራቱን ግንኙነት ዘላቂና ጠንካራ በሆነ የንግድ ኢንቨስትመንት መስክ ማጠናከርና መገንባት ይገባል። የአዲስ አበባ የንግድና ዘርፍ ማህበራት ከዴንማርክ ሴክሬቶሪያል ማህበራትና ኮንፌዴሬሽን ጋር የትብብር ስምምነት አድርገዋል። ትብብሩ በኢትዮጵያ በግሉ ዘርፍ የተሰማሩትን በተለይም በማምረቻው ዘርፍ ያለውን የቢዝነስ ሁኔታ ምቹ ማድረግን አላማ ያደረገ ነው። አገሮቹ በአሁኑ ወቅት በአካባቢያዊና በዓለም አቀፍ ደረጃ በአረንጓዴ ልማት፣ በሰላምና ደህንነት በትብብር እየሰሩ እንደሆነ አምባሳደሯ ጠቅሰዋል። ዴንማርክ ኢትዮጵያ ለምትከተለው የአረንጓዴ ልማት ፖሊሲ አስፈላጊውን ድጋፍ እያደረገች ነው ያሉት አምባሳደሯ እስካሁን ለሴፍቲ ኔት ፕሮግራም ለግብርና ትራንስፎርሜሽን እና ለአየር ንብረት ለውጥ ከ286 ሚሊዮን በላይ የዴንማርክ ብር ድጋፍ አድርጋለች ብለዋል። ያለምንም ጥርጥር ኢትዮጵያ የቀጠናው ሀያል ሀገር ነች። በተጨማሪም በቀጠናውና በአህጉሩ ባሉ ተቋማት በተለይ በአፍሪካ ህብረትና በኢጋድ ቁልፍ ሚና እየተጫወተች ያለች ሀገር ነች። ኢትዮጵያ በሶማሊያ ሰላምና መረጋጋት እንዲሰፍን በአሚሶም ጥላ ስር በመሆን በወታደራዊ ተልዕኮና በዲፕሎማሲ እያደረገች ያለው ጥረትና በደቡብ ሱዳን ሰላም እንዲመጣ በአደራዳሪነት የራሷን አስተዋጽኦ እያበረከተች ነው። ይህ እያደረገች ያለው አስተዋጽኦ የመሪነት ስፍራ ብቻ ሳይሆን ኃላፊነቷን በአግባቡ እየተወጣች ያለች ሀገር መሆኗን መላካች ነው። አምባሳደሯ የኢትዮጵያ ህዝብና መንግስት የጎረቤት ሀገራት ስደተኞችን በመንከባከብና መልሰው በማቋቋም እያደረጉት ያለው ጥረትም ምስጋና የሚቸረው ነው ብለዋል። ከግማሽ ምዕተ ዓመት በላይ ያስቆጠረው የኢትዮ ዴንማርክ የሁለትዮሽ ግንኙነት በይፋ የተጀመረው እንደ አውሮፓውያን ዘመን አቆጣጠር በ ሺ ዘጠኝ መቶ ስድሳ ነበር። በዚሁ የምናልፈው ከውጭ የመረጃ ምንጭ ወዳገኘነው ዜና ነው። አስራ ሁለተኛ ቀኑን የያዘው የፓሪሱ የአየር ንብረት ለውጥ ጉባኤ የዓለም ሙቀት መጠንን ከሁለት ዲግሪ ሴልሺስ በታች ለማውረድ በሚያስችል ረቂቅ ሰነድ ላይ ተስማማ። ረቂቅ ሰነዱ በስድስቱ የተባበሩት መንግስታት የስራ ቋንቋ ተተርጉሞም ለሚኒስትሮች ይቀርባል ነው የተባለው። የቢቢሲን ዘገባ አበራ ቡልቻ አዘጋጅቷል። የሚያቀርበው ሰለሞን ጸጋይ ነው። የፓሪሱ የአየር ጸባይ ለውጥ ዓለም አቀፍ ጉባኤ የዓለም ሙቀት መጠንን ለመቀነስ በካይ ጋዛ ምንጭ ምን ማድረግ አለባቸው በሚለው ቁርጥ ያለ አቋም ላይ ሳይደርስ ሁለተኛ ሳምንቱን አሳልፏል። የጉባኤው አስተናጋጅ የሆነችው የፈረንሳይ ውጭ ጉዳይ ሚኒስቴር ዛሬ ባወጣው አጭር መግለጫ ግን ተደራዳሪዎቹን የሚያቀራርብ የመጨረሻው ረቂቅ ሰነድ ተዘጋጅቷል። ዝርዝር ሐሳቡ እስካሁን ይፋ ያልሆነው ረቂቅ የስምምነት ሰነዱ በስድስቱ የተባበሩት መንግስታት ድርጅት የስራ ቋንቋዎች ተተርጉሞ ለተደራዳሪ ሚኒስትሮች ይቀርባል ተብሎ ይጠበቃል። የየሀገራቱ ሚኒስትሮችም ይመክሩበታል ተብሎ ይጠበቃል። የሁሉም ሀገራት ተደራዳሪዎች ያለ ሙቀት መጠንን ከሁለት ዲግሪ ሴልሽስ በታች ለማውረድ ይስማማሉ ተብሎ ቢጠበቅም እስካሁን ባለው ሁኔታ መቼ እንዴትና በማን ይጀመር የሚለው የበካይ ጋዝ ቅነሳ ጉዳይ ላይ ሳይስማሙ ቆይተዋል። በተለይ ደግሞ የበካይ ጋዝ አመንጪ ሀብታም ሀገራት እንደ ሀብታቸው መጠንና እንደ እድገታቸው ሁኔታ የበካይ ጋዝ ልቀታቸውን በሂደት ይቀንሱ የሚለው አባባል ለስምምነቱ ተፈጻሚነት እንቅፋት ሆኖ ቆይቷል። በተለይ ደግሞ ከበለጸጉ ሀገራት በአየር ጸባይ ለውጡ ምክንያት ካለጥፋታቸው ለሚጎዱ ድሀ ሀገራት የሚሰጠው የገንዘብ ድጋፍ በምን መልኩ ይከፋፈል የሚለው ጉዳይም ልዩነቱን እያሰፋ ቆይቷል። ይህ በእንዲህ እንዳለ መሪዎች አስፈላጊውን ስምምነት አጽድቀው በአስቸኳይ እንዲፈርሙ የሚካሄደው ግፊት እየበረታ ይገኛል። የአየር ጸባይ ለውጥ ጉዳይ አቀንቃኞች ጉባኤው እየተካሄደበት በሚገኘው የፓሪሱ አደባባይ ላይ ቀይ መስመር በማስመር ድርድሩ ከአሁን በኋላ ተጨማሪ ጊዜ እንዳይፈጅ እያስጠነቀቁ ይገኛሉ። መሪዎቹ ሳይስማሙ እንዳይበተኑ የሚያመላክት ትልቅ ቀይ መስመር እያሰመርን እንገኛለን አላማም፣ ከዚህ በኋላ ቀጥሎ የሚታለፍ ቀይ መስመር እንደሌለ ለማመላከት ነው። ይህ የመጨረሻው የስምምነቱ መቋጫ ተስፋችን መሆን አለበት። ይህ ዋና ነጥብ አሁን ካለፈን ሌላ እድል የለንም። ሌላ አለም እንደሌለን ሁሉ ሌላ እድልም እቅድም የለንም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና ና የዳሴ ድምጽ የሰዓቱን ዜና ያቀረብ ኩላቸው ተመስገን በየነ ነኝ። ስለተከታተላቸው እናመሰግናለን። ብሩህ ቀን።